አሰላም አሌይኩም ወረህመቱላህ በረካቱ ድና፣ የተከበራችሁ ያየወሉ ቤተሰቦች እንደት ናቸው? ሰላም ናቸው? እኔ ሰላም ነኝ፣ አልሐምዱሊላህ። ዛሬ ደግሞ ክክ ወጥ ልንሰራ ነው። ይሄላች እያልን ነው፣ ኢትዮጵያ ላይ እየሰራን ነው። ብላችኋልሁ አዲስ የመጣች ልጅ ነበረ ቪዲዮ መስራት የናላወቀ የሚያው ምን እያደረገች ነው? እያሌ ነው መሰለኝ። ታየኛለች ችሁን ይቅርታ፣ ጉሮሮ እየተዘጋ ነው እና እያመሰለች መጥቼ ስቀርጽ ያው እያየች ነው። ምንድን ነው እያሌኝ ማለት ነው። ይህን ይመስላን ወጣችን። እንደዚህ እየደረሰ ነው ምንም ተስተናላለይ አልጠበቀችኝም። ምናምን አምጥታ ክኳን ጨመረች። ይሄ ሁላችሁ ገና ደግሞ እግሯ ግብት እንዳለነበር ነበር እየሰራች የነበረው ማለት ነው። እና አምጥታ ክኳን ጨመረች። ግን ምን እንደማደርግ እንለቀው አልለቀው አላወቀችም። ዝም ብዬ ነው የቀረጽኩው ማለት ነው። ይሄ ሁላችን ይሄን ይመስላል እንግኛ የዱሮ አሰራራችን ይለያየን በደንብ እዛው እንትን ብለን ምናምን ነው ብቻ ጨመር ጨመር ብሏን አለ ጨመር ጨመር ብሏን እንጂ እንግዲህ መጨረሻው ማየን ነው ማለት ነው። ይሄን ይመስላን እያቁናል ማለት ነው። እዚህ ጋር ደግሞ ወጣችንን እዚህ ጨምረን ደግሞ እዚህ የጤፍ ቂጣ እየጋገርን ነው። ጤፍ ቂጣ ብቻውን ማለት ነው። እሱን እየጋገርን እንደዚህ ብቻ የተቆራረጠ ነው ይህ። እንደዚህ አድርገን በጣም ነው የሚጣፍጠው፣ በበርበሬ ተለቅልቆ ምናምን ማለት ነው። በጣም አሪፍ ቂጣ ነበረ። ይሄንን በላን። ከዛ በልተን ጠጥተን ከጨረስን በኋላ ደግሞ እዚህ ዜና ዘና እያልን ዜና ነው የሚባለው ግቢያችን ዳር ላይ በጣም ዛፎች አሉ ማለት ነው። እዛ ዘና እያለ ነው ማለት ነው። ቅንዶ፣ በርበሬ፣ ዘይትኔ እና ባህር ዛፍ ቅጠሎች ናቸው። በጣም ነው ደስ የሚለው ንፋሱ። በጣም ሙቀት አለ ማለት ነው። ግን ያው ኢትዮጵያ ታውቃላችሁ የአየር ንብረታችን ንፋሳችን ነው እና ማቀዝቀዣ የለ ማሞቂያ የለ፣ ያው በተፈጥሮ ነው ያለ ነው ማለት ነው። ንፋሱ በጣም ደስ ይላል። ሙቀት አለ ማለት ነው። ሙቀት በጣም ነው ያለው። ግቢ ውስጥ ነው ምንውለው፣ እዚሁ ተዘርረን እንውላለን። በምናፈስ ቅጠል በምናፈስ ማለት ነው በቅጠሉ። እና እንዴት ናችሁ? ቪዲዮን እስከመጨረሻው ተከታተሉ፣ ሼር ላይክ አድርጉ። እስከመጨረሻው እንድትከታተሉላችኋለሁኝ። ታው ቪዲዮዬን፣ እናንተ ልጆች ሼር ላይ ካድርጉ። ኦ ኢትዮጵያ ተቀምጭ ተመልሽ፣ እንዳልመጣ ወደ ሳውዲ እና ይህን ይመስላል እላችኋለሁ። የዛሬው ቪዲዮ እንደዚህ ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ወዳችኋለሁ። ባይ ባይ።